የአዲስ አበባ ከተማ ትምህርት ቢሮ በከተማው የሚገኙ የግል ትምህርት ቤቶች ለመጪዎቹ ሶስት ዓመታት የሚተገበር የክፍያ ጭማሪ እንዲያደርጉ ፈቅዷል። እንደየትምህርት ቤቶቹ ደረጃ እስከ 65 በመቶ የሚደርስ ጭማሪ ሲደረግ፣ ወላጅና ትምህርት ቤቶች በጭማሪው ዙሪያ እንዲወያዩም እየተደረገ ነው። ኢቲቪ በአንድ የግል ትምህርት ቤት ተገኝቶ በጭማሪው ዙሪያ የተደረገውን ውይይት ተከታትሏል። ከውይይቱ በኋላ ያነጋገርናቸው ወላጆች የሚከተለውን ሐሳብ ሰጥተውናል። ከኑሮ ውድነት አለ አሁን። ምክንያቱም ለህዝቡ የጨመረው ነገር የለም። በህዝብ ላይ ነው። አሁን ለምሳሌ አንድ ሰው ሶስት ልጅ የሚያስተምር አለ፣ አራት ልጅ የሚያስተምር አለ። ይሄ ሲጨመር ይባስ ነው፣ ከፍ ይላል። ይህን ታሳቢ ያደረገውን ነገር ላይ ምን አናረገ የሚል ነው። ከራይ ነኝ ለሁለት ዓመት አከራይቻለሁ። በትንሽ ብር ነው ግን ያከራየው ህግ ስለሆነ ጨምሯል። እኔ ይህም ትምህርት ቤት የራሳችን ስለሆነ ተጠቃሚዎች እኛ እስከሆነ ድረስ መምህራኑ ጠግቦ ቢያስተምር ለብሶ ቢያስተምር ተጠቃሚዎች ነን ከሚል በደስታ ነው ጭማሪውን በራሴ የተቀበልኩት። ወላጆቹ መንግስት የክፍያ ጭማሪ እንዲደረግ ሲፈቅድ አቅም የሌላቸው ወላጆች ወደ መንግስት ትምህርት ቤት እንዲሄዱ ሁኔታዎችን ማመቻቸት እንደሚገባው አንስተዋል። በመጽሐፍት አቅርቦትና በትምህርት ጥራት ዙሪያም ተገቢው ትኩረት ሊሰጥ እንደሚገባ ጠይቀዋል። መንግስት የራሱ መስፋፊያ ብድንበር ማድረግ አለበት። አሁን ለምሳሌ እዚህ ወረዳ ውስጥ አንድ ትምህርት ቤት ነው ያለ ቆጣሪ የሚባል ትምህርት ቤት አለ ወይ? ዛ በደንብ መስፋፊያ አድርጎ ቢሰራ እንደፈለገ ሰው ከዚህ ማውቶ ዛ ለማዝግባት ይችላል። እንዳያቅሙ ማለት ነው። የቻለው ቅድም እንደተባለው ያሰምራል፣ ያልቻለው ግን ወደዛ ማውሰድ ይችላል። ግን ያ እንዳይሆን ምንድን ነው ይሄ በአንድ ክላስ ውስጥ ከሰማንያ በላይ ከሰባ በላይ ከመቶ ምናምን በላይ ከሆነ እንዴት አድርጌ ልጄን እዛ ያሰምራል? ከታች ላይ መሰረቱ ላይ ስድስትና ስምንት ላይ አሁን ፈተና አለ። እሱ ላይ ደግሞ በደንብ ይታይ አሁን ካለኝ ኢንፎርሜሽን አንፃር። ሌላ ቦታ ጠይቄ ነበር። አጋጣሚ ጓደኞች ስለነበሩ የሆነ የመኮራረጅ ነገር አለ የሚባል ነገር አለ። እሱንም መጀመሪያ አስራ ሁለት ከሚወርቁ ግን ስድስተኛ ክፍል ላይ እና ስምንተኛ ክፍል ላይ አውቆ የሚሄዱበትን ሁኔታ ቢፈጠር የተሻለ ነው ብዬ አስባለሁ። የመጻሕፍት ችግር አለ እንደዚሁ አንድ አሁን ወደ ስምንት ነው አሁን ስድስተኛ ክፍል መማሪያ ጠፍቶ ከሞባይል ላይ አውርጃ በኮምፒውተር አጽፌ ስድስት መጻሕፍት አጽ? በራሴ ሳንቲም አስጨምጥመ አጽፌ ሰጥቻለሁ። መጽሐፍ ካላነበበ አንድ ተማሪ ብላኮርድ ላይ የተጻፈ ነገር ይረሳል። ጠዋትም ማታ መጽሐፍ ሲያይ ነው እና መልካም የሚሆነው የመጽሐፍ ችግር አለ እና ይህ እንዲቀረፍ ቢደረግ ለማለት የስንዝሩ አካዳሚ ርዕሰ መምህር አሸናፊ ወረታው የግል ትምህርት ቤቶች ያሉባቸውን ወጪ ታሳቢ ያደረገ ጭማሪ መደረጉ ተገቢ መሆኑን በመጥቀስ በመንግስት መመሪያ መሰረት ጭማሪ መደረጉን ተናግረዋል። በተቋም ውስጥ በርካታ ሰራተኞች አሉ በርካታ የሚታገዙ ተማሪዎች አሉ። ይህንን በተመለከተ እንግዲህ ተቋሙ ያው የትምህርት ስራ የሚሰራው ተቀብሎ በመስጠት ነውና ተቋሙም እንደ ተቋም ስራውን ሊያስቀጥለኝ ይችላል የሚለውን እንግዲህ መንግስት ያወጣውን መመሪያ ሀምሳ ፐርሰንትና አርባ አምስት ፐርሰንት አጽድቁልኝ በሚል ለወላጅ የተንጸባረቀበት ሁኔታ ነው ያለ። ይህንንም ሀሳብ እንግዲህ እንግዲህ የተለያየ ሰው የተለያየ ሀሳብ ነው ያለው በዛ ሀሳብ እንግዲህ የበላይነት መጨረሻ ላይ እንግዲህ ወደ ትምህርት ቤቱ ሀሳብ የመጡበት ሁኔታ ነው ያለው። ያም ሆኖ አቅም የሌላቸው ወላጆች በትምህርት ቤቶች ሊደገፉ እንደሚገባ ርዕሰ መምህሩ አንስተዋል። ተቋሙ እንደ ተቋሙ የአቅም ውስንነት ያለባቸውን ተማሪዎች የማገዝ ከዚህ በፊት የነበረውም ተሞክሮ አለ። ወደፊትም ያለውን ተሞክሮ ደግሞ አጠናክሮ የሚቀጥልበት ሁኔታ እንደ ትምህርት ቤት አመራርና እንደ ትምህርት ቤት ባለቤት የምናወራበት ሁኔታ ይኖራል። ትምህርታቸውን በአግባቡ ተከታትለው የነገ ስኬታቸውን የሚያገኙበት ነገ ስኬታማ ሆነው ተቋማችንም የሚያመሰግኑበት ሀገራቸውን የሚያገለግሉበት ለቤተሰባቸውም የደስታ ምንጭ የሚሆኑበት እና ባራያዊ ሁኔታ ለመፍጠር አልመን እየሰራን ያለንበት ሁኔታ ነው ያለ። በአዲስ አበባ የሚገኙ አብዛኞቹ የግል ትምህርት ቤቶች ከ2018 ዓ.ም የትምህርት ዘመን አንስቶ ከ40 በመቶ በላይ የክፍያ ጭማሪ አድርገዋል። በዚሁ ጉዳይ ላይ ተጨማሪ ማብራሪያዎችንና ምላሽን ለመጠየቅ እዚህ ስቱዲዮችን እንግዳ ጋብዘናል። የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ታጋይቱ አባቦ እንግዳችን ሆነው እዚህ ተገኝተውልናል። ጤና ይስጥልን፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። ቀደም ሲል ዘገባውንም ተከታትለናል። በተለያዩ ማህበራዊ ድረገጾችም ላይ ይህ ጉዳይ ሲወራ ነበረ። ከ1200 በላይ የሚሆኑ የግል ትምህርት ቤቶች ከ40 እስከ 65 በመቶ የሆነ ጭማሪን እንዲያደርጉ ተፈቅዶላቸዋል እና መነሻው ምንድን ነው? የትምህርት ጥራትን ከማስጠበቅ አንጻር ነው ወይስ ምንድን ነው? አመሰግናለሁ። አጠቃላይ ዘንድሮ ከ2018 ትምህርት ዘመን የአገልግሎት ጭማሪ የሚያደርጉት በርካታ የግል ትምህርት ቤቶች አሉ ወደ 1227 የሚደርሱ የግል ትምህርት ቤቶች ጭማሪ ያደርጋሉ በመመሪያችን ላይ ከዚህ በፊት ያው በየሁለት አመቱ የአገልግሎት ጭማሪን እንደሚያደርጉ ያስቀምጣል እሱም መሰረት አድርገው ፕሮፖዛል አቅርበዋል ማለት ነው ለባለስልጣን መስሪያ ቤቱ እንግዲህ ፕሮፖዛሉ ላይ ወደ ደንብ ዝግጅቱ ምንድን ነው ገፊ ምክንያት ብለን ስንወስድ አብዛኛው ትምህርት ቤት ከ 90 ፐርሰንት በላይ የሚደርሱ ተቋማት ከመቶ እስከ ሁለት መቶ ስልሳ ሶስት ፐርሰንት ጭማሪ ለማድረግ ነው ዘንድሮ ፕሮፖዛል ያቀረቡት። ይህንን እንዳለ ብንወስድ አንደኛ ኢኮኖሚያዊ ምክንያት ተአማኒ የሆነ ኢኮኖሚያዊ ምክንያት ያሌለው መሆኑን ታሳቢ በማድረግ እና ህዝቡ ላይ ያልተገባ ጫና የሚፈጥር መሆኑን እንዲሁም በርካታ የመልካም አስተዳደር ችግርን የሚያስነሳ ጉዳይ መሆኑን ከግምት በማስገባት ይህንን ወስደን ለጊዜው የህግ ማዕቀፍ ሊዘጋጅበት ይገባል። ምክንያቱም ከዚህ በፊት ያው እንደተለመደው እንደፈለገ የግል ተቋሙ ተነስቶ የሚጨምር አግባብነት ያሌለው ኢኮኖሚያዊ ምክንያትን ታሳቢ ያላደረገ ጭማሪ ስለሚደረግ እሱን ለመግታት እና ወጥነት እንዲኖረው እግረ መንገዱንም የትምህርት ሁለት ጥራትን ማረጋገጥ በሚያስችል መልኩ ወጥ የሆነ አሰራር ስርዓት ሊኖረው ይገባል የሚል የህግ ማዕቀፍ ማበጀት አስፈላጊ ሆኖ በመገኘቱ ደንብ አዘጋጅተናል ማለት ነው። ለደንቡ መነሻ እያደረግናቸው በርካታ የሆኑ ጥናቶች አሉ። አጠቃላይ የትምህርት ሴክተሩ፣ ሀገራዊ ዋጋ ግሽበቱ ከግብዓት ጋር ተያይዞ ያለው ምንድን ነው የሚመስለው የሚለውን ወስደናል። ሁለተኛ ከዚህ በፊት ለዘጠኝ ተከታታይ አመታት የግል ትምህርት ቤቶች ሲያደርጉ የነበሩ ጭማሪዎች ትንተና አማካይ ውጤት ወስደናል። ከተማ አቀፍ የሸማቾች ዋጋ ግሽበት ምን ይመስላል የሚለውንም የሶስት ተከታታይ አመታት ወስደን እና ቀጣይ ለሶስት አመታት ደግሞ ምን ይመስላል ሀገራዊ አጠቃላይ ዋጋ ግሽበቱ የሚለውን ትንበያ ጭምር ማዕከል ባደረገ መልኩ እነዚህን ነገሮች ማዕከል አድርገን ሚዛናዊ የሆነ ሕዝቡ ላይም ያልተገባ ጫና እግረ መንገዱን ደግሞ የትምህርት ጥራትን ማረጋገጥ በሚያስችል መልኩ በእርከንም ከፋፍለን አይተናል። አንደኛ በእርከና ያየነው ሁለተኛ፣ ደግሞ ጥራትን ስናነሳ የጥራት መለኪያ የሆነው አንዱ መደበኛ ኢንስፔክሽን ደረጃ ነው ማለት ነው። ምናልባት ከዚሁ ጋር አያይዘው ጭማሪው እንዳለው ሆኖ ከትምህርት ቤቶች ውስጥ የሚጠበቀው ነገር ምንድን ነው? በተለይ የትምህርት ጥራትን ታሳቢ ባደረገ መልኩ ሊሰሯቸው የሚገቡ ነገሮች ምንድን ናቸው? ግምት ውስጥ ገብተዋል? አው በደንብ ነው ያየነው። እሱን ስናይ ስለ ደረጃ አሁን ላነሳ ያልኩት እሱን ነው ማለት ነው። ደረጃ የሚያሳየው ሀገር አቀፍ ስታንዳርድ አሉ መለኪያዎች ከግብአት አኳያ ከሂደት አኳያ እና ከተማሪ ውጤት አኳያ ትምህርት ቤቶቻችን ምን ደረጃ ላይ ነው ያሉት የሚለውን በየሁለት ሁለት አመቱ ምዘና ይሰራላቸዋል። በምዘናቸው መሰረት ደግሞ ከደረጃ አንድ እስከ ደረጃ አራት ፍረጃ ይሰጣቸዋል ማለት ነው። ይህ የሚያሳየው ምንድን ነው? ደረጃ አራት ላይ ያለው በጣም የላቀ ከፍተኛ የሆነ የጥራት መለኪያ ደረጃ ላይ የደረሰ ሴንተር ኦፍ ኤክሰለንሲ የሆነ ተቋም ነው ማለት ነው። ደረጃ ሶስት የሚባለው ከፍተኛ ደረጃ እና ደረጃ ሁለት ደግሞ መካከለኛ ደረጃ የሚባለው፣ ደረጃ አንድ ላይ የሚገኘው ደግሞ ዝቅተኛ ወይም ደግሞ መቀጠል የማይችል ተቋም ነው ማለት ነው። በዚህ ደረጃ ነው እንግዲህ እነዚህን ደረጃዎች ታሳቢ አድርገናል። ስለ ጥራት ስናነሳ በእርከን ከፋፍለን ደግሞ የሚያስፈልጉ ግብዓቶች በየእርከኑ ምንድን ናቸው የሚ የሚለውን አይተናል። ምናልባት እዚህ ላይ ግን ከደንበኞች ወይም ከህብረተሰቡ የመክፈል አቅም ጋር በተገናኘም ደግሞ የሚነሱ ጉዳዮች አሉ። ለምሳሌ ትምህርት ቤቶች በተለምዶ በአንዳንድ ጊዜ በተርም የሚያስከፍሉበት ሂደት አለ። ለምሳሌ በተርም ከ10 ሺ 11 ሺ የሚያስከፍሉ ትምህርት ቤቶች ቢኖሩ አንድ ሰው ወይም አንድ አባወራ ሶስት ልጆች ቢኖሩት በአንድ ተርም 55 ሺ እና ከዛ በላይ ገንዘብ እንዲከፍል ሊጠበቅበት ይችላል ማለት ነው። ስለዚህ ከአንድ በላይ የሆኑ ልጆችን የሚያስተምሩ ወላጆች ላይ የሚፈጥረው ጫናስ ታሳቢ ተደርጓል ወይ? አጠቃላይ በተማሪ ወይንም በልጆች ብዛት ሳይሆን ማዕከል ያደረግ ነው። ቅድም ያነሳዋቸውን መስፈርቶች ነው ማዕከል ያደረግ ነው። ምክንያቱም ለእያንዳንዱ ተማሪ ትምህርት ቤት ሲሄድ የሚያስፈልጉ ጉዳዮች ስላሉ የትምህርት ጥራቱን በማስጠበቅ እንዲሁም ደግሞ ህብረተሰቡ ላይ ያልተገባ ጫና እንዳይፈጥር የመክፈል አቅምን ታሳቢ ያደረገ አድርገን ነው በዚህ ደረጃ ጣሪያን የተበጀለት ማለት ነው። ጫና ይፈጥርም ወይ ነው አሁን ጥያቄ ዋናው። ለምሳሌ እነዚህ እነዚህ በፐርሰንት ደረጃ ከ40 ፐርሰንት እስከ 65 ፐርሰንት ድረስ ትምህርት ቤቶች ጭማሪ እንዲያደርጉ ከተፈቀደላቸው፣ ለምሳሌ አማካኙን ብንወስድ 50 ፐርሰንት ጭማሪ ቢያደርግ 10 ሺ ያስከፍል የነበረ ትምህርት ቤት 15 ሺ ማስከፍል ማስከፈል ሊጀምር ነው ማለት ነው። ስለዚህ ከዚህ አኳያ ከአንድ በላይ ልጆች ሶስት አራት ልጆችን የሚያስተምሩ ወላጆች ላይ የሚፈጥረው ጫና እንዴት ነው ሊፈታ የታሰበው? እዚህ ላይ በደንብ ግልጽ መሆን ያለበት የተቀመጠው ጣሪያ ነው እንጂ የተቀመጠውን ጣሪያ ይጨምራሉ ማለት አይደለም ማለት ነው። ከዜሮ ጀምሮ እስከ ተቀመጠው ጣሪያ ድረስ ወላጆች መክረውበት ጭማሪዎችን ግን እያሳወቁ ነው፣ ትምህርት ቤቶች ጭማሪዎቻቸውን እየገለጹ ነው። ቀደም እያሉ ልመጣበት ነው እና ጣሪያ የተቀመጠለት ምንድን ነው ከዛ ጣሪያ ማለፍ እንደሌለበት ነው። ላይጨምርም ይችላል። ከዜሮ ጀምሮ እስከተቀመጠው ጣሪያ ወላጅ መክሮበት ያዋጣናል የሚለውን ወላጅ ትምህርት ቤቱም ደግሞ የሚያቀርበውን እውነታ ነባራዊ ሁኔታ ታሳቢ ተደርጎ የትምህርት ጥራትን ማረጋገጥ በሚያስችል መልኩ ለምሳሌ አርባ ፐርሰንት ጣሪያ ከሆነ ከዜሮ እስከ አርባ ፐርሰንት ውስጥ አስርም ሊል ይችላል ወላጅ ተስማምቶ ሀያም ሊል ይችላል። የወላጅ ውሳኔ ነው ማለት ነው ገዢ የሚሆነው። ይሄ ወላጅ ውይይት ሲደረግ አንደኛ የውይይቱ ፍትሐዊነትና ዲሞክራሲያዊነትን የሚከታተሉ ከባለስልጣን መስሪያ ቤቱ የሚመደቡ ታዛቢ ባለሙያዎች አሉ። አንደኛ የውይይቱን ዲሞክራሲያዊነት ይከታተላሉ፣ የውሳኔውን ዲሞክራሲያዊነት ይከታተላሉ። አዲሱ ደንብ ላይ ደግሞ ማብራሪያ የሚያስፈልጋቸው ጉዳዮች፣ ከግንዛቤ የሚገቡ ጉዳዮች፣ ግንዛቤ የሚያስፈልጋቸው ጉዳዮች ላይ እነዚህ ታዛቢ ባለሙያዎች ማብራሪያ ለማህበረሰቡ ይሰጣሉ ማለት ነው። በዚህ ደረጃ ውይይት ተደርጎበት ወላ ወላጅ የወሰነው ውሳኔ ነው የሚጸድቀው እንጂ አርባ ፐርሰንት ግዴታ አይደለም ማለት ነው። ጣሪያ ነው፣ ከዛ ማለፍ የለበትም ነው። በዚህ ማዕቀፍ ውስጥ ነው የሚደራደሩት። ስለዚህ ይሄ ሲሆን ለምሳሌ ወላጅ ተወያይቶ ማዕከላዊ የሆነ ለትምህርት ቤቱም ለወላጅን መክፈልን ታሳቢ ያደረገ ውሳኔ የወሰኑ በርካታ ትምህርት ቤቶች ባለፉት ቅዳሜና እሁድ ሲደረጉ በነበሩ ውይይቶች ላይ አይተናል። መግባባት ያልተደረሰበትም ሁኔታም ደግሞ የታየባቸው ትምህርት ቤቶች አሉ። እነዚህ መግባባት ካልደረሱ ያው ደንቡ ላይ በግልጽ ተቀምጧል። ወላጅ ያስቀመጠው ውሳኔ ይኖራል። ትምህርት ቤቱ የሚያቀርበው ፕሮፖዛል ይኖራል። ይህንን ሁለቱም መሰረት በማድረግ ባለስልጣን መስሪያ ቤቱ በየደረጃ ያለው ውሳኔ ይሰጥበታል ማለት ነው። በመጨረሻ ደረጃ ስምምነት ነው የሚወሰነው ማለት ነው። አዎ፣ በወላጅ ውይይት ስምምነት ነው ውሳኔ የሚወሰነው። ስለዚህ ፍትሀዊ ይሆናል ብለን እናስባለን። ምናልባት በተለይ ወላጆች በነዚህ የግል ትምህርት ቤቶች ማስተማር የማንችል ከሆነ ደግሞ ወደ መንግስት ትምህርት ቤቶች ተማሪዎች ልጆቻችንን እንላክ የሚል ሀሳብ የሚያነሱም አሉ። ተማሪዎችን ደግሞ ያለመቀበል ነገርም በመንግስት ትምህርት ቤቶች ጭምር ይነሳል እና ከዚህ አኳያ ምን ያክል ይሄ ታሳቢ ተደርጓል? የመንግስት ትምህርት ቤቶችን በተለይ ወደዛ መሄድ የሚፈልጉ ሰዎች ቢኖሩስ? እንግዲህ ይሄ ደንብ ከወትሮ በጣም ለማህበረሰቡ የማህበረሰቡ ሮሮ የሚፈታና ፍትሀዊነትን የሚያረጋግጥ ነው ብለን እናስባለን። አሁን የተቀመጠውን ጣሪያ መሰረት አድርገው ውይይት በሚወሰነው ውይይት ላይ ተግባብቶ በተወሰነው ላይ መክፈል የማይችል ቤተሰብ ያው መንግስት የትምህርት ተደራሽነትን ለማስፋፋት በየአመቱ በርካታ በጀት መድቦ በርካታ ትምህርት ቤቶችና ማስፋፊያ ክፍሎችን እየሰራ ይገኛል። ስለዚህ ወደ መንግስት ትምህርት ቤት ወስዶ ለማስተማር ይችላል። እዚህ ጋር የመንግስት ትምህርት ቤቶች በራቸው ክፍት ነው ማለት ነው። ስለዚህ ያንን ማስተናገድ የሚችል አቅም አለ ማለት እንችላለን። አዎ አለ አቅም ከዛ ውጪ ቀደም ሲል ሲያነሱልን እንደነበረው ውይይቶች በተለያዩ ትምህርት ቤቶች ላይ ተካሂደዋል። አብዛኞቹ ከስምምነት ተደርሶባቸዋል። ከስምምነት ያልተደረሰባቸው ቦታዎች ስለመኖራቸውም እርሶ ሲገልጹልን ነበርና፣ በተወሰኑ ትምህርት ቤቶች ግን የትምህርት ቤቶቹ አቋም ብቻ ለወላጆች ስለመነገራቸውም መረጃዎች ወደ እኛም እየመጡ ነበርና፣ ይህንን ማስታረቅ እንዴት ነው የሚቻለው? በአጠቃላይ እኛ ታዛቢዎች እዛ ያሉት ይህንን ሁሉንም ሪፖርቶች ከወላጅ ሳይድ ያለውን ሪፖርት ወይም ውሳኔ ምን ይመስላል፣ ትምህርት ቤቱ ያቀረበው ውሳኔ ምን ይመስላል የሚለውን እና መግባባት ያልቻሉበት ጉዳዮችን በሪፖርት ያመጣሉ ለባለስልጣን መስሪያ ቤቱ። ባለስልጣን መስሪያ ቤቱ ደግሞ ፍትሐዊ የሆነ የመጨረሻ ውሳኔ ይሰጥበታል። በዚህ ውሳኔ ቅር የሚሰኝ አካል ካለ ከወላጅም፣ ከተቋማትም ደግሞ በየደረጃው ለሚቋቋመው የቅሬታ ሰሚ ኮሚቴ ቅሬታውን ማቅረብ የሚችልበት አግባብም በደንቡ ላይ ተካተዋል ማለት ነው። ከግል ትምህርት ቤት የሚመጡ ተማሪዎችን ለመቀበል ፍላጎት የሌላቸው የመንግስት ትምህርት ቤቶች መኖራቸው ግን በአንዳንድ በኩል ደግሞ ይነሳልና ይሄን ለማስታረቅስ ምንድን ነው በእናንተ በኩል የታሰበው? ያው የአዲስ አበባ ከተማ ትምህርት ቢሮ እነዚህ ጉዳዮችን ታሳቢ አድርጎ እየሰራ ይገኛል። የሚመጣ ማንኛውም ለትምህርት እድሜው ለትምህርት የደረሰ ማንኛውም ህጻን የመማር መብቱ የተረጋገጠ ነው። ህገ መንግስታዊ ነው። ስለዚህ ማንኛውም የመንግስት ትምህርት ቤት የሚመጣውን ተማሪ የመመለስ ህጻናት የመጀመሪያ ገቢ ከሆኑ ምናልባት የመንግስት ትምህርት ቤቶች ሊቀበሉ ይችላሉ። ከግል ትምህርት ቤቶች ግን ወደ መንግስት ትምህርት ቤት መዛወር የሚፈልጉ ቢኖሩ፣ ጫናው ከብዷቸው ወደዛ መሄድ የሚፈልጉ ቢኖሩ የመቀበል ነገሩ የለም የሚሉ አይነት ሀሳቦች ይነሳሉ። እሱን ነው ልንል የፈለግ ነው። አዎ ገብቶኛል። ይሄንን እንግዲህ የልማት ስራውን የሚሰራው አካል የአዲስ አበባ ከተማ ትምህርት ቢሮ ነው። የአዲስ አበባ ከተማ ትምህርት ቢሮ እነዚህ ጉዳዮች ካሉ ወስዶ የሚያርማቸው የሚያስተካክላቸው ይሆናል እንጂ ማንኛውም ተማሪ ወደ ፈለገበት ትምህርት ቤት ተዛውሮ የመማር መብቱ የተረጋገጠ ስለሆነ የመንግስት የግል ትምህርት ቤት ላይ ወላጅ መክፈል ካልቻለ ወደ መንግስት ትምህርት ቤት በማንኛውም ሁኔታ አዛውሮ የማስተማር መብት አለው የሚለውን ሀሳብ ለመስጠት ነው። በሌላ በኩል ጭማሪው በቂ አይደለም የሚሉ የግል ትምህርት ቤቶችም አንዳንዶቹ እየዘጉ ስለመሆናቸው ጥቆማዎች ደርሰውን ነበር ና እነዚህ አይነት ትምህርት ቤቶች ላይ የሚወሰዱ እርምጃዎች አሉ ወይ? በዛ የሚማሩ ተማሪዎች አሉ፣ መምህራን አሉ። የነሱ ዕጣ ፈንታ ምንድን ነው? በአጠቃላይ አንድ ትምህርት ተቋም በትምህርት አገልግሎት ክፍያ ምክንያት ትምህርት ተቋሙን ለመዝጋት ከፈለገ የትምህርት ዘመኑ ከመጠናቀቁ በፊት ከሶስት ወር በፊት ለባለስልጣን መስሪያ ቤቱ ማሳወቅ ግዴታ አለበት። ይሄ በደንቡ ላይም ተካቷል። ከዚህ በፊትም ባለው መመሪያ ላይም የተካተተ ጉዳይ ነው ማለት ነው። እንግዲህ ከሶስት ወር በፊት ማሳወቅ ያስፈለገበት አንደኛ ወላጆች ለቀጣይ ትምህርት ዘመን ልጆቻቸውን የሚያስተምሩበት ትምህርት ተቋም ማመቻቸት ስለሚገባቸው ነው። ሁለተኛ የትምህርት ማህበረሰቡ እዛ ውስጥ ተቀጥሮ ሲሰራ የነበረው መምህራንና የድጋፍ ሰጪ ሰራተኞች ለቀጣይ አመት ወደ ሌላ ተቋማት ተዛውሮ ወይም ተቀጥሮ ህይወታቸውን መምራት ስለሚያስፈልጋቸው እነዚህን ጉዳዮች ታሳቢ ተደርጎ በደንቡ ላይም ከሶስት ወር በፊት የትምህርት ዘመኑ ሳይጠናቀቅ ለባለስልጣን መስሪያ ቤቱ ማሳወቅ ግዴታ አለባቸው። ይሄን ሳያደርጉ ግን እንዘጋለን የሚሉ ተቋማት ላይ ባለስልጣኑ በደንቡ መሰረት አስፈላጊ እርምጃዎች የሚወስድ መሆኑን ለማሳሰብ ወዳል። ምናልባት ከ40 እስከ 65 ፐርሰንት የሚለው የጭማሪ ጉዳይ ተቀምጧልና ከዚህ በላይ ሊጨምሩ የሚፈልጉ ቢኖሩ ወይም ደግሞ በሂደቱ ላይ ቅሬታ ቢኖራቸው ወላጆች፣ ይህንን ለመፍታት በእናንተ በኩል ያለው ዝግጅት፣ ወላጆችስ ለእናንተ ሪፖርቶችና መረጃዎችን የሚያቀብሉበት መንገድ አለ ወይ? አለ። አሰራር ተዘርግቶለታል። አንደኛ ከዚህ ጣሪያ በላይ ማንኛውም የትምህርት ተቋም ጭማሪ ማድረግ አይችልም። ቀድሞ ወደ ወላጅ ሳይወስድ በፊት ከወተመ ጋር ይመክርበታል ማለት ነው። ከተማሪ ወላጅ መምህራን ህብረት የሚባል አደረጃጀት በትምህርት ቤቶች አሉ። ከነሱ ጋር ይመክርበታል የተግባባበትን ወይም ደግሞ በልዩነት የያዛቸውን አቋም ይዞ ወደ ወላጅ ውይይት ከመሄዱ በፊት ይሄን ፕሮፖዛል ለባለስልጣኑ ያስገባል ማለት ነው። ባለስልጣኑ ይህንን አረጋግጦ ለውይይት ብቁ ነው ብሎ ሲፈቅድ ብቻ ነው ለወላጅ አቅርቦ ማወያየት የሚችለው። አንደኛ እሱ መያዝ አለበት። ሁለተኛ በሂደቱ ላይ ለምሳሌ መግባባት ያልተፈጠረባቸው ጉዳዮች ካሉ በወላጆች ሳይሆን የእኛ ታዛቢዎች ሄር ሪፖርት ያቀርባሉ። ከባለስልጣኑና ከትምህርት ቢሮ የሚመደቡ ባለሙያዎች አሉ። በየመድረኩ ሁሉም ትምህርት ተቋማት ላይ ይገኛሉ። እነሱ ሄር ሪፖርት ያቀርባሉ። በሪፖርቱ መሰረት ደግሞ ባለስልጣኑ የመጨረሻ ውሳኔ የሚሰጥበት ይኖራል። የባለስልጣኑ ውሳኔ ደግሞ ያላረካው ተገልጋይ ካለ ወላጅም ሊሆን ይችላል ተቋማትም ሊሆን ይችላሉ። ለቅሬታ ሰሚ ኮሚቴ ቅሬታቸውን በአግባቡ ማቅረብ ይችላሉ ማለት ነው። ይሄ በደንቡ ላይ በግልጽ ተመላክቷል ማለት ነው። ምናልባት ግን የመጨረሻ ጉዳይ፣ የጭማሪው ጉዳይ መምህራንን ታሳቢ ያደረገ ነው ወይ? እነሱ ተጠቃሚ የሚሆኑበት አሰራር አለ ወይ? ዋነኛው የትምህርት አገልግሎት ክፍያ ጭማሪ የሚደረግበት አንዱ የደሞዝ ጭማሪም በተመለከተ ነው። የመምህራንና የአስተዳደር ሰራተኞች ደሞዝ አንዱ የጭማሪው መነሻ ማሻ ነው። ሁለተኛው ለመማር ማስተማር አስፈላጊ የሆኑ ቁሳቁሶች ወይም ግብአት ለማሟላት ተብሎ ነው የሚቀርበው፣ ስለሆነ መምህራንን ይመለከታል ማለት ነው። ጭማሪ ሲደረግ መምህራን ደሞዝ ማሻሻያ አንዱ መስፈርት ነው ማለት ነው። መልካም፣ በጣም እናመሰግናለን። የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ታጋይቱ አባቦ፣ መልካም ቀን ይሁንሎት። አሜን፣ እኔም አመሰግናለሁ።